የሆሳዕና በአርያም በዓል በኢትዮጵያ ካቶሊካዊት ቤተ ክርስቲያን በልደታ ማርያም ካቴድራል ሃይማኖታዊ ሥርዓቱን በጠበቀ መልኩ ተከብሯል። በዓሉ ኢየሱስ ክርስቶስ በአህያው ርንጭላ ላይ ሆኖ ትህትናን ያሳየበት ቀን ነው። ምዕመናንም ዕለቱን ሲያከብሩ ኢየሱስ ክርስቶስ ለሰው ልጆች ያሳየውን ትህትና በተግባር ሊከውኑና እርስ በርሳቸው ሊተሳሰቡ እንደሚገባ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ብጹዕ ካርዲናል ብርሃነ ኢየሱስ ሱራፌል ገልጸዋል። ጌታም ሁሉ ነገር እያለው በሁሉ ነገር ኢየሩሳሌም መግባት ሲችል ባህያ ላይ ራሱን ዝቅ አድርጎ የገባው እኛን ስለወደደን ስላከበረን ነውና እርስ በራሳችን እንድንከባበር እንድንደጋገፍ ያስተምረናል። ዕለቱ በእምነቱ አስተምህሮ ዘንድ የኢየሱስ ክርስቶስን ዝቅ ማለትና ትህትና የሚሰበክበት ዕለት ነው። ኢየሱስ ክርስቶስ ያሳየውን ትህትና መከተል መልካም ተግባር መሆኑን የእምነቱ ተከታዮችም ያነሳሉ። ኢየሩሳሌም ውስጥ የነገሱ ነገስታት በፊት በታሪክ እንደምናውቀው ፈረስ ላይ እየተቀመጡ ነበር ወደ ኢየሩሳሌም ሲገቡ ኢየሱስ ክርስቶስ ግን ዝቅ ማለትን ለማስተማር ነው እኛን በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባው ማለት ነው ሆሳዕና በዓልን ስናከብር ማሰብ ያለብን የክርስቶስን ትህትና የክርስቶስን ዝቅ ማለት ክርስቶስ በውርንጭላ ሲመጣ ራሱ ትህትናን ያሳየናል ዝቅ ማለትን ያሳየናል ስለዚህ ከዚህ በኋላ ደግሞ የክርስቶስን ስቃይ እያሰብን ከዛ ደግሞ ትንሳኤ እንደሚመጣ እያሰብን ይችን ሳምንት እናሳልፋለን ማለት ነው። የምትመጣው አን ሳምንት ይህን የህማማ ዘውን በተለየ ሁኔታ ካለፉት አርባ ቀናት በተለየ ሁኔታ በልዩ መንፈስ ራሳችን ዝቅ በማድረግ ሌሎችን እንደ ራሳችን በመውደድ ይህን የህማማት ጊዜ ከክርስቶስ ጋር አብረን እንድናሳልፈው ይገባል። ብያስ በዓላትን ስናከብር የተቸገሩትን መርዳትና ማስታወስ ተገቢ መሆኑን የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ብጹዕ ካርዲናል ብርሃነ ኢየሱስ ተናግረዋል። በዙም ጊዜ የተቸገሩትን እንድናስብ ክርስቲያኑን በእምነት በተስፋ እንዲበረታና፣ በተስፋ እንዲሰራ፣ በተስፋ ተቃቅፎ ተደጋግፎ የፋሲካን በዓል የትንሣኤን በዓል እንዲያከብር አደራ ላለው የሆሳዕና በአርያም ክብረ በዓል ላይ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ብጹዕ ካርዲናል ብርሃነ ኢየሱስ ሱራፌል የሃይማኖት አባቶችና የእምነቱ ተከታዮች ተገኝተዋል። በዓሉ በጸሎት፣ በዝማሬ፣ በምስጋና በምስጋናና በሌሎች ሃይማኖታዊ ስነ ስርአቶች ተከብሯል።